ሰላም ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር የተመኘንላችሁ ዛሬ በጣም እጅግ በሚገርም ሁኔታ ነው። መጀመሪያ እንኳን ለትንሳኤ በዓል በሰላም አደረሳችሁ እንላችኋለን። በዓሉ የሰላም፣ የፍቅር፣ የጤና እንዲሆንላችሁ እየተመኘው እንግዲህ በዛሬ ቪዲዮ በጣም በሚገርም ሁኔታ ይህንን በሬ ገዛን። ከዛ በመቀጠልም እንግዲህ ለእርድ ልናረድ እየተዘጋጀን እያለ አምልጦ ለመሄድ እንግዲህ ብዙም ሙከራዎችን አደረገ። በጣም በሚገርም ሁኔታ ብዙ ወጣቶች ከበውት ነበርና እነሱም እንግዲህ የበሬው እንቅስቃሴ በማየት ብዙ ሩጫዎችን ለማምለጥ እያደረጉ ነበረ። ነገር ግን አልተሳካም። ያው በሬው ተሸነፈ። እኛም በሬ አረድን ተከፋፈልን። በዓላችንን ከቤተሰቦቻችን ጋር በሚገርም ሁኔታ በደስታ በጤና በፍቅር አከበርንን። እንግዲህ በእናንተም ባሉ የሰላም የፍቅር፣ የጤና እንደሆነላችሁ ምኞቴ ነው። አምናለሁም እንግዲህ ከዚህ በጣም የገረመኝ ነገር ቢሆን ቢኖር ምንድን ነው ብዙ ወጣቶች በአንድ ላይ ሆነው ይሄን በሬ ለመጣል፣ ለማረድ፣ ለመከፋፈል ብዙ እንደሚጥሩት ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስንም በብዙ መከራ በብዙ ሲቃይ በብዙ ድካም በብዙ ግርፋት መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ እንደሰቀሉት እንዳንገላቱት ብዙ ግርፋትና መከራ ሲቃይም እንደደረሰበት ስመለከተው በዛ አስተረጉሞ በጣም እጅግ እየገረመኝ ነበርና ይህንን ስመለከት ይህንን ሀሳብ በዛ ወይ ስተረጉሙ እጅግ ስለገረመኝ ወደ እናንተ ይህንን ቪዲዮ አዘጋጅቼ ለማሳየት የሞከርኩበት መንገድ ነው። ቪዲዮ እንግዲህ ከተመቻችሁ እና ሀሳቡንም ከወደዳችሁት ላይክ፣ ሰብስክራይብ፣ ኮመንት በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ወቅታዊና አዳዲስ ሀሳቦችን ብዙ ልንሰራ አቅደናል፣ ለእናንተ እና እንዲሁም ደግሞ ለትውልድ የሚሆኑ መልእክትም የሚያስተላልፉ ሀሳቦችን አደራጅተናል። እነዚህ እንግዲህ በሌላ ፕሮግራም እስክንገናኝ ድረስ ለዛሬ ያው እንዲሁ ቪዲዮንም ለማስታወሻ ይጠቅም ዘንድ ወደዚህ ቻናል ለመጥ ፖስት ለማድረግ ተገድጃለሁ። በሌላ ቪዲዮ እስክንገናኝ ድረስ ለዛሬ መልካም ጊዜ ተመኘንላችሁ። በዓሉ የሰላም የጤና የፍቅር እንዲሆንላችሁ ተመኝተናል። መልካም ጊዜ በድጋሚ ተመኘን።